ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች፣ በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን እነው ተጀምሯል። በሉት ፕሮግራማችን የምንመለከታቸው ጉዳዮች በቅድሚያ የምናየው የሚሆነው የፊፋ የክለቦች የዓለም ዋንጫ ለሊት ላይ ጅማሪውን ያደርጋል። ይህን ውድድር በተመለከተ የተወሰኑ ሀሳቦችን ለማንሳት እወዳለሁኝ። ከዚያም ባለፈ ደግሞ የዝውውር ጉዳዮችን ነው የምንመለከተው። ከትላንት ሌሊት ጀምሮ እለቱ ነው የተሰሙ የዝውውር ጉዳዮች አሉ። እነዚያን ጉዳዮች እንደዚሁ በስፋት እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። የፕሮግራሙ አዘጋጅና አቅራቢ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። በቅድሚያ የፊፋ የክለቦች ዓለም ዋንጫን በተመለከተ ተመለከተ መረጃዎችን ላጋራችሁ። እንግዲህ የሀገሯቹን ሻምፒዮኖች የሚያወዳድር የነበረው የፊፋ ክለብ ወርልድ ካፕ በአዲስ ቅርጽ እና በአዲስ መዋቅር ዘንድሮ እንደ ቶርናመንት የሚከናወን ነው የሚሆነው። ታዲያ በሀገር አሜሪካ ይከናወናል። እናም ዛሬ ሌሊት ላይ ጅማሪውን የሚያደርግ ነው የሚሆነው በመክፈቻ የጨዋታ መርሃ ግብር እናም ይህ ውድድር በተለይ የተለያዩ በተለያዩ ዓለም ሀገራት የሚገኙ ክለቦችን በአንድ ላይ አሰባስበው እንዲወዳደሩ ማድረጉ ልምድ እንዲለዋወጡ ከዚያም ባለፈ አብሩነትንም እግር ኳስ አንድነትን፣ ወዳጅነትን የሚያቀራርበት አጋጣሚ መፍጠሩ እሙን ነው። ከዚያም ባለፈ ደግሞ የትኛው ክለብ ከአውሮፓ ሊሆን ይችላል፣ ከደቡብ አሜሪካ፣ ከአፍሪካ፣ ከኤዥያ ከእያንዳንዱ አጉር ያጫወት ዘይቤያቸው ምን ይመስላል፣ ጠንካራ ውስጥ ክለብ የትኛው ነው የሚለው ለመመዘንም የሚረዳበት አጋጣሚ ይኖራል። በፊፋ የክለቦች ዓለም ዋንጫ ውድድር መከናወኑ በምድብ ነው ተደርጎ የሚከናወነው ራሱን ችሎ ቶርናመንት ሆኗል። እናም ይህ የውድድር መድረክ ዘንድሮ ጅማሬውን ያደርጋል በአዲስ መዋቅር ዛሬ ለሊት ዘጠኝ ሰዓት ላይ የመክፈቻው ጨዋታ ይከናወናል። በሃርድ ሮክ ስቴዲየም ነው የሚከናወነው። የአፍሪካውን ተወካይ ክለብ አልሃሊ ግብጹን ከኢንተር ሚያሚ የአሜሪካውን ተወካይ ኢንተር ሚያሚ የጨዋታው መክፈቻ መርሃ ግብር የሚያገናኝ ነው የሚሆነው። አልሃሊ በአፍሪካ እግር ኳስ በተደጋጋሚ የካፍ ቻምፒዮንስ ሊግ ዋንጫ በማሳካት የምናውቀው ጉምቱ የሚባል የአህጉራ አፍሪካ ተወካይ ክለብ ነው። በአንጻሩ ኢንተር ሚያሚ በተለይ ደግሞ ይበልጥ ሊዮናል አንድሬስ ሜሲ ወደ ሚያሚ ካመራ በኋላ ምን ያክል ብዙዎች እንደሚከታተሉት የሚታወቅ ጉዳይ ነው። ዛሬ ላይ ዘጠኝ ሳላ ጨዋታቸውን ያደርጋሉ። ከጨዋታው አስቀድሞ ሊዮኔል አንድሬስ ሜሲ ሀሳቡን ሰጥቷል። ስለ ውድድሩ ደስ የሚል ውድድር ነው ከየትኛውም ዓለም ያሉ ክለቦችን የሚያሳትፍ መሆኑ ከዚያም ባለፈ ታላላቅ ተጫዋቾችን የሚሳተፉ ውድድር በመሆኑ ሰዎች ለመመልከት እንግዲህ የሚፈልጉት ውድድር ይሆናል ብሎ እንደሚያምን ሊዮኔል አንድሬስ ሜሲ ሀሳቡን ሰጥቷል። ከዚያም ባለፈ ደግሞ በአሜሪካም በተለያዩ ክለቦች የሚጫወ ትልቅ ተጫዋቾች መጥተው መጫዋታቸው ለሊጉም እንደዚሁ ትልቅ ነገር ነው። በአሜሪካ መጥቶ ውድድር መካሄዱ አስደሳች እንደሆነ ሊዮኔል አንድሬስ ሜሲ ከጨዋታው አስቀድሞ ሀሳቡን ሰጥቷል። ከዚያም ባለፈ የኢንተር ማያሚ አሰልጣኝ ማሼራኖ ከጨዋታው በፊት ሀሳቡን ሰጥቷል ስለ አልሃሊ ጥንካሬ። ከዚያም ባለፈ በውድድር የተሻለ ለመስራት እንደምን ስራ ተስፋ አድርጋለሁ በሚልም ይህ አርጀንቲና የቀድሞ ተጫዋች ማሼራኖ ሀሳቡን ሰጥቷል። በአንጻሩ ሆዜ ሪቬሮ የአልሃሊው ክለብ አሰልጣኝ በደቡብ አፍሪካ ነበር ያሳለፈውን አመት እንግዲህ በአሰልጣኝነት ያሳለፉት በቅርቡ ነው እንግዲህ አልሃሪም በአሰልጣኝነት ተረክበው መምራት የጀመሩት። ዝግጅታችን አጠናቀናል። እንግዲህ ወደፊት መመለከታችን እንቀጥላለን፣ በጥሩ ስሜት በሚል ሀሳባቸውን ሰጥቷል። ዛሬ ላይ ዘጠኝ ሳለ እንግዲህ በሀርድሮክ ስቴዲየም አልሀሊ ከኢንተር ሚያሚ በፊፋ የክለቦቹ የዓለም ዋንጫ የመክፈቻ ጨዋታቸውን የሚያከናውናል። ከዚያ በኋላ እንግዲህ ውድም ጨዋታዎቹ በየእለቱ እየቀጠሉ ይከናውናሉ። የአውሮፓ ክለቦችም ተሳትፎ ስለሚኖራቸው በተወሰነ መንገድ የሚሳተፉ ክለቦችን እስኪ እንመልከት። እንግሊዝን በመወከል ቸልሲ እና ማንቸስተር ሲቲ ይሳተፋሉ። በቻምፒዮንስ ሊግ መድረክ የተሳካ ጊዜን ያሳለፉ ያለፉት ጊዜያቶች ማለት ነው ሁለቱ ክለቦች መሆናቸውን ተከትሎ ከስፔን ሪያል ማድሪድ አለ። በአንጻሩ ከጣሊያን ዩቬንቶስ፣ ኢንተር ሚላን ይሳተፋል። ከጀርመን ባየር ሙኒክና ቦሩሲያ ዶርትሙንድ የሚሳተፉ ክለቦች ናቸው። ከፈረንሳይ ፓሪሴን ዥርማ የሚሳተፈው የፈረንሳይ ክለብ ነው። በአንጻሩ አልሃሊ ያለ ኢንተር ሚያሚ የዛሬ የተፋላሚዎቹ ማለት ነው። ፓላሜራስ አለ እንደዚሁ ከሀገር ብራዚል፣ ፖርቶ፣ ቦታፎጎ፣ ሴትል ሳውንደርስ፣ ኦክላንድ ሲቲ ያለ። ከዚያም ባለፈ ቤኔፊካ፣ ቦካ ጁኒየርስ፣ ኤስፔራንስ ደ ቱኒዝ፣ ፍላሚንጎ፣ ሎስ አንጀለስ ፉትቦል ክለብ፣ ሞንትሬ ይገኛል። ሪቨር ፕሌት እንደዚሁ ከአርጀንቲና የሚወከለው ክለብ ነው። ሮዋሬድስ እንደዚሁ አለ። ከኤዥያ ፍሉሚኔንሴ አለ። ማማሌዲ ሰንዳውንስ ከአፍሪካ ሌላኛው ተወካይ ክለብ ነው። በውድድሩ ኡልሳን አለ፣ አልአይን አለ። ከዚህ ዋይዳድ ካዛብላንካ ሌላኛው እንደዚሁ የሞሮኮ ክለብ ፣ አልሂላል አለ የሳውዲው ክለብ፣ ፓቹካም እንደዚሁ አለ፣ እንደ ሳልዝቡርግ። እነዚህ በፊፋ ክለቦች የአለማንጫ ውድድር ላይ የሚሳተፉ ክለቦች ና በምድብ ተከፍለው ጨዋታቸውን የሚያከናውኑ ይሆናል። በውድድሩ እንግዲህ ሻምፒዮን የሚሆነው ክለብ ምን ያክል ክፍያን ምን ያክል ሽልማት ገንዘብን ያገኛል የሚለውን ስንመለከት 40 ሚሊዮን ዶላር ተሸላሚ እንደሚሆን ሻምፒዮን የሚሆነው ክለብ እንግዲህ ተገልጿል። በአንጻሩ ሁለተኛው ነው የሚያጠናቀቁ ክለብ 30 ሚሊዮን ዶላር ክፍያን የሚያገኝ ነው የሚሆነው። በአንጻሩ እስከ ሰሚ ፋይናል ደርሶ ሽንፈት የሚገጥመው ክለብ እንግዲህ 21 ሚሊዮን ዶላር ክፍያን እንደሚያገኝ እንደዚሁ መረጃው ያሳያል። ዛሬ ሌሊት እንግዲህ በይፋ ውድድሩ ጅማሬውን የሚያደርግ ይሆናል። ወደ ዝውውር ጉዳዮች ልውሰዳችሁ፣ ውድ ተመልካቾቻችን እንግዲህ የዝውውር መስኮቱ በሁለት ተርም ነው የሚደረገው። የመጀመሪያው ተርም ተጠናቋል። ጁን 16 በድጋሚ ይከፈትና ሴፕቴምበር አንድ ደግሞ እንደዚሁ የሚጠናቀቅ ነው የሚሆነው። ታዲያ አሁንም ክለቦች ራሳቸው ለማጠናከር እየተደራደሩ ይገኛሉ፣ ንግሮችን እየፈጸሙ ይገኛሉ። እናም ወቅታዊ ዙር ጉዳዮችን ላደርሳችሁ በቅድሚያ ኒኮ ዊሊያምስን እንመልከት። ይህ ስፔናዊ የመስመር ተጫዋች በቢልባው ባለፉት ዓመታት ጥሩ ብቃትን ያስመለከተ ተጫዋች ነው። እናም በባስኩ ክለብ ያሳየን ብቃት ተከትሎም ትልቅ የሚባሉ የአውሮፓ ክለቦች አይናቸውን አሳረፉበት ይህንን ተጫዋች። እና የውል ማፍረሻ አለው እስከ 50 ሚሊዮን ፓውንድ የሚደርስ የዋጋ ተመን የተለጠፈበት ሪሊዝ ክላውዝ አለው። እናም ይህ ተጫዋች ወደ የትኛው የአውሮፓ ኤሊት ክለብ ያመራል የሚለው ሲጠበቅ የነበረ ጉዳይ ነበር። ትላንት ግን ሙሉ ቀን ሲወጣ የነበረው መረጃ እንደሚያሳየው ከሆነ የኒኮ ዊሊያምስ መዳረሻ በባርሳ እንደሚሆን እየጠቆመ ያለ መረጃ ነው እየወጣ የሚገኘው። ከቀናት በፊት የጀርመኑ ክለብ ባይር ሙኒክ ጠንከር ያለ የዝውውር ሂደትን እንቅስቃሴ ያደርጋል፣ ፕሮፖዛል ያቀርባል የሚል መረጃ ስንሰማ ነበረ ክፍያውን ለመፈጸም ፈቃደኛ ናቸው። ምናልባት የደሞዙ ጉዳይ ከወኪሉ ጋር ድርድር ያደርጋሉ ሲባል ነበረ። ነገር ግን ትናንት የወጣው መረጃ እንደሚያሳየው ከሆነ ባርሴሎና ከእርሱ ወኪል ጋር ዴኮ የክለቡ ስፖርቲንግ ዳይሬክተር ውይይት አከናውኗል እና በኒኮ ዊሊያምስ ዝውውር ጉዳይ። ስለዚህ ኒኮ ዊሊያምስም ሳምንታዊ ደሞዙ ለመቀነስ ወስኗል የሚል ዜና ወጥቷል። የውል ማፍረሻውን ይከፍላሉ። ከዚያም በኋላ ግን የደሞዙ ጉዳይ ነበር ለብዙዎች እንዳቀበት ሲመለከቱት የነበረው። ነገር ግን ደሞዙን ለመቀነስ ማሰቡ ነው የተገለጸው። እንዲያውም ደሞዙን በመቀነስ በአመት የተጣራ የደሞዝ ክፍያ ማለት ነው 6.3 ሚሊዮን ዩሮ ብቻ እንደሚከፈለው ዝውሩን ካከናወነ ወደ ብሉግራናዎቹ ቤት የሚል ዜናን ተመልክቻለሁኝ። ታዲያ የዚህ ተጫዋች የዝውር ዜና በወጣበት አጋጣሚ የብሔራዊ ቡድን አጋሩ ላሚኒ ያማል እንዴት ያለ ወዳጅነት እንዳላቸው እናውቃለን። እናም እርሱም እንግዲህ በጋራ በስፔን ሲጫወቱ የሚያሳይ ፎቶውን የለጠፈበት አጋጣሚም ተፈጥሯል። እናም በተለይ የኒኮ ዊሊያምስ ደሞዙን ቀንሶ ሌሎች ክለቦችን ይጠይቅ ከነበረው የደሞዝ ክፍያ መጠን ቀንሶ ወደ ባርሸዋ ለመምጣት መወሰኑ ለባርሻ መልካም ሆኗል። ስለዚህ ተጫዋቹ በቀጣዮቹ ቀናቶች ዝውሩ እንደሚፈጽም ነው አሁን የሚጠበቀው አስቀድሞ ግን ይበልጥ ወደ ባርሿና ከ እዚህ የኢኮኖሚ ማነቁ አለባቸውና ሊያመራ እንደሚችል ነበረ ሲነሳ የነበረው ነገር ግን ደሞዙ ለመቀነስ በመወሰኑ ምክንያት ተጫዋቹ ወደ ብሉግራናዎቹ ቤት እንደሚያመራ ነው አሁን ላይ የሚጠበቀው። እንደምናስታውሰው ከባርሻ በተጨማሪ እንደ ባየር ሙኒክና አርሰናል ያሉ ክለቦችም ተጫዋቹን ይፈልጉት ነበረ። እንግዲህ ውል ማፍረሻውን ለመክፈል ፍላጎት አላቸው፣ ነገር ግን ሳምንታዊ ደሞዙን እንዲቀንስ ለማድረግ መደራደር ይፈልጋሉ። አሁን ግን የሚያሳዩት መረጃዎች ተጫዋቹ ወደ ባርሻ የመዘዋወር ዕድሉ በጣም እንደሰፋ መረጃዎች እየወጡ ይገኛሉ። የፖግባን ጉዳይ እንመልከት። ፖግባ ባለፉት አመታቶች በተለይ አስከፊ የህይወት ውጣውረድን ያሳለፈ ተጫዋች ነው። ነገር ግን ከዚያ ቀደም ባሉት አመታት በአማካይ ስፍራ ላይ ለፍጹምነት የቀረበ እጅግ አስደናቂ አማካኝ እንደነበረ እና አስታውሳለን። በተለይ በዩቬንቱስ ቤት የነበረውን የከፍታ ደረጃ ስንመለከት ተጫዋቹ ሁለገብ ተጫዋች እንደሆነ፣ አማካይ ስፍራ የትኛውም ስራት መጫዋት እንደሚችል ሲያስፈልግ ስድስት ቁጥር ስምንት ቁጥር ሲያስፈልግም ደግሞ እንደ ፕሌሜከሩን አስር ቁጥር መጫዋት የሚችል ከኳስ ጋር ምቾት የሚሰማው ዝንፍ የማይሉ እንግዲህ ኢንች ፐርፌክት የሚባለው ፓሶቹ፣ ከዚያም ባለፈ ትሪኮቹ ጎል አስቆጣሪ ነው። ካስፈለገም እንደ ስድስት ቁጥር ዲኤም ሆኖ የመከላከልም አቅም አለው። ና እና ፖል ፖግባ ያንን የጥራት ደረጃ ሳንጠግበው ነበረ ከእግር ኳስ የራቀው። የኋላኋላ ደግሞ የከፋ የህይወት ገጠመኝ በህይወቱ ገጠመው። ና በዚህ በዶፒ ምክንያት ለእገዳ ተዳረገ። አሁን ላይ ከዚያ እገዳ መጠናቀቅ በኋላ ፍሪ ኤጀንት ነው ፖል ፖግባ። እንደምናስታውሰው ከወራቶች በፊት ስሙ ከኦሎምፒክ ዲ ማርሴ ከሀገሩ ክለብ ጋር ይነሳ ነበረ። ነገር ግን ትላንት ታማኝ የዜና ምንጮች ያወጡት መረጃ እንደሚያሳየው ከሆነ ፖል ፖግባ ወደ ሞናኮ ለማምራት ድርድሮች እያደረገ የሚገኘው ወደ ስታርሊዝ ሁለተኛ ለማቅናት የሁለት ዓመት ኮንትራት አቅርበውለታል፣ ሞናኮዎች ለፖል ፖግባ። እናም ንግግሮች ወደ ተሻለ ደረጃ ደርሰዋል ነው የተባለው። እናም ተጫዋቹ አሁን ላይ ዳግም በእግር ኳስ በሞናኮ ቤት ልንመለከተው እንደምንችል ይታመናል። እንግዲህ ቅንጧ ሞናኮ እንግዲህ በከተማ ደረጃ ማለት ነው። ቅንጡን እግር ኳስ ተጫዋች እንግዲህ በሜዳ ላይ ጥራት ደረጃው እናውቃለን። እግር ኳስ ግን ተሰጥኦ ብቻ ምንም ፋይዳ ቢስ እንደሆነ ማሳያ ነው የፖግባ ምክንያቱም ግለ ባህሪ አውት ኦፍ ፒች ያለው ባህሪ ምንድን ነው የሚለው ነገር እጅግ ወሳኝነት አለው። ፖግባን ግን ዳግም በእግር ኳስ ሜዳ ልንመለከተው ወደ ሞናኮ ሊያመራ ነገሮች በጥሩ ደረጃ ላይ ይገኛሉ። በነገራችን ላይ ከፖግባ ባለፈ እንደዚሁ አንሱ ፋቲም እንዲሁ በውሰቱን ለማምራት ወደ ሞናኮ ነገሮች እየተቋጩ ነው የሚገኙት። ፍራንኮ ማስታንቱኖ በይፋ የሪያል ማድሪድ ተጫዋች ይህ ታዳጊ የሚባል አርጀንቲናዊ የመስመር ተጫዋች ከሪቨር ፕሌት ወደ ሎስ ብላንኮዎቹ ዝውውሩን ማጠናቀቁ ታውቋል። አስቀድሞ ተጫዋች ፓሪሴን ዥርማ በጥብቅ ይፈልገው ነበረ። የኋላ ኋላ ግን ዝውውሩን በመጠለፍ ሪያል ማድሪድ ተጫዋቹን ማስፈረማቸው ታውቋል። ይህ በተለይ በሱፐር ክላሲኮ በሪቨር ፕሌት እና በቦካ የደርቢ ጨዋታ ጎል ማስቆጠር የቻለ ከዚያም ባለፈ በዋና የውድድር መድረክ ለአርጀንቲና ብሔራዊ ቡድን በወጣት እድሜው የተሰለፈው ተጫዋች ነው። እርግጥ በፍሬንድሊ ማችን ጨምሮ እንግዲህ ዲያ ጓርማንዶ ማራዶና ነበረ በመጀመሪያ ዴቢው ማለት ነው በወጣትነት እድሜው ነገር ግን ፍራንኮ ማስታንቱኖ ነው በዋና የውድድር መድረክ እንደምናስታውሰው በአለም ዋንጫ ማጣሪያ አርጀንቲና በመኮን የተሰለፈ በእድሜ ትንሹ ተጫዋች ነው በተለይ የዚህ የአንሄል ዲማሪ አይነት ታይፕ ያለ የሚመስል ተጫዋች ነው ጎል የሚያስቆጥር የቅጣት ምት ስፔሻሊስት ድሪብል ማድረግ የሚችል ተጫዋች ነው እንግዲህ በቀጣይ በሪያል ማድቤት እንመለከተዋለን ፍራንኮ ማስታንቱኖ ነው የብሪያን ምቤሞን ጉዳይ እንመልከት። ይህ ካሜራዊ መስመር ተጫዋች ብሪያን ምቤሞ በብሬንትፎርድ ቤት በተለይ ያለፉት ሁለት አመታት ከዊሳ ጋር የነበራቸው ጥምረት ድንቅ ነበረ። ለብሬንትፎርድም በጥሩ ደረጃ ውድድሩን ለማጠናቀቃቸው ከዋና ምክንያቶች መካከል የብሪያን ምቤሞ የጥራት ደረጃ አንደኛው ነው። ታዲያ ይህ ተጫዋች ባለፉት ሳምንታት ቁጥራቸው በርከት ያሉ ክለቦች ተጫዋቹ እንደሚፈልጉ ሲገለጽ ነበረ። ነገር ግን ተጫዋቹ ወደ ማንቸስተር ለማምራት ፍላጎት እንዳለው ይሁንታው እንደሰጠ እንደዚሁ መረጃዎች ወጡ። ነገር ግን ተገቢው ገንዘብ እስካሁን ድረስ አልቀረበላቸውም። ብሬንትፎርዶች ከተጫዋቹ ዝውውር እስከ ሰባ ሚሊዮን ፓውንድ የሚደርስ ገንዘብን ብሬንትፎርድ ይፈልጋል። ታዲያ ዩናይትድ ተገቢ ገንዘብ እስካሁን አላቀረበም ነበረ። አሁን ግን ለዩናይትድ አስደንጋጭ ዜና ተሰምተዋል። ምክንያቱም ቶተንሃም ስፐርስ የተጫዋቹ ፈላጊ ሆኖ መጥቷል። ብሬንትፎርድ የሚጠይቀውን ገንዘብ ለመክፈልም ፈቃደኛ ናቸው የሚል ዜና ነው የተመለከትኩት። እንግዲህ እንደሚታወቀው አንዤን በመተካት ቶማስ ፍራንክ ወደ ሊሊዋይቶቹ ቤት አምርተዋል። እንግዲህ የብሪያን ምቤሞና ቶማስ ፍራንክ ደግሞ ቁርኝት እጅግ በጣም የገዘፈ ነው። ምክንያቱም ከሻምፒዮንሺፕ ጀምሮ ብሬንትፎርድ ወደ ፕሪምየር ሊግ አድጎ የብቃቱን ጥራቱን ሲያስመለክት በቶማስ ፍራንክ ስብስብ ውስጥ ብሪያን ቤም አብሮ የዘለቀ ተጫዋች ነበር። እርግጥ በብሬንፎርድ የስኬት መነሻዎች ላይ እንደነ አይቨንቶኒ እንደነ ኦሌ ዋትኪንስ ያሉ አጥቂዎች ነበሩ በከፍታ የሚቀመጡ። ነገር ግን ብሪያን ቤሞ በሂደት እየተመለከት ነው ከፍ እያለ ነው የመጣውና ለቶማስ ፍራንክም ለዚህ ለተጫዋቹ እንደ እግር ኳስ አባት ናቸው። ምክንያቱም ከፍታውን ያሳዩት እርሳቸው ናቸው። እርግጥ ተጫዋቹ ወደ ብሬንትፎርድ ሲመጣ ከትሯ ነበረ፣ ከፈረንሳዊ ክለብ 58 ሚሊዮን ፓውንድ ወጥቶበት በጊዜው የብሬንትፎርድ ሪከርድ የሆነ የዝውውር ገንዘብ ነበረ። ወደ ብሬንትፎርድ ሲመጣ ሻምፒዮንሺፕ እያሉ በ2019። ከዚያ ጊዜ በኋላ እድገቱ እየፈጠነ ነው የመጣው። ብሪያን ምቤሞ በዝምታ ስራውን የሚሰራ አይነት ተጫዋች ነው እና ቶማስ ፍራንክ ወደ ሰሜን ለንደኑ ክለብ ቶተንሃም ሲያመሩ ተጫዋቹን የመውሰድ ፍላጎት አላቸው ነው የተባለው። ታዲያ አሁን ላይ ፉክክሩ ተጀምሯል በቶተንሃምና በማንቸስተር ዩናይትድ መካከል። የተሻለ ገንዘብ ያቀረበ ክለብ ምናልባት በብሬንትፎርድ ይሁንታ ሊያገኝ ይችላል። ነገር ግን የተጫዋቹ ፍላጎት እዚህ ላይ እጅግ አስፈላጊ ነው። ተጫዋቹ ግን ማንቸስተርን ስለ መምረጡ ነው የታወቀው። ያም ቢሆን ግን አሁን ላይ የኢኒዮስ አስተዳደራዊ ሂደት የሚፈተንበት ጊዜ ይመስለኛል። ምክንያቱም ከዚህ ቀደም ማንቸስተር ዩናይትድ የመጀመሪያ ቅድሚያ ተመራጭ ተጫዋቾችን እያጣ ነው፣ ሁለተኛ ምርጫዎቹን እያስፈረመ ከዚያም ባለፈ እነዚህ የሁለተኛ ምርጫ ተጫዋቾች ደግሞ ሳይሳካላቸው፣ በተለይ ከሰር አሌክስ ፈርጉሰን ኢራ በኋላ ያሉት አሰልጣኞች የሚፈልጓቸው ተጫዋቾች ሲመጡላቸውን በዛም አንመለከትም። አሁን ላይ የኢኒዮስ ና የነ ኦማር ቤራድ አስተዳደር የሚፈተንበት ምን ያክል ብርቱክ እንዳላቸው የሚል የሚታወቅበት አጋጣሚ ነው። ተጫዋቹ ምርጫውን ማንቸስተር አድርገዋል። ስለዚህ ተገቢውን ገንዘብ ከፍለው የግድ መምጣት ይኖርባቸዋል። ቶተንሃም ግን በንቃት ዝውውሩ ላይ እየሰራ እንደሚገኝ መረጃዎቹ ወጥቷል። ስለዚህ ፉክክር ውስጥ ገብተዋል ቶተንሃምና ማንቸስተር ዩናይትድ። ሌላኛው ጉዳይ ከቪክቶር ዮኮሬሽ ጋር በተያዘ የወጣው መረጃ ነው በጣም የተወሳሰበ ጉዳይ ነው የዮኬሬሽና የዝውውር ሂደቱ በተመለከተ ይህ ስዊዲናዊ ፊት መስመር ተጫዋች ከውድር ዓመቱ ሲጠናቀቅ በፖርቱጋል ፕሪሜራ ሊጋ ከዚያም ባለፈ በውስጡ ዶሜስቲክ ዋንጫዎችን ያሳካ ተጫዋች ነው ታዲያ የጥራት ደረጃው የላቀ ነው እና ትልቅ የአውሮፓ ክለቦች የዮኬሬሽን ለማስፈረም ፍላጎት አሳደሩ በተለይ ደግሞ ውድር ዓመቱ ልክ ሲጠናቀቅ ከአርሳል ጋር ነበረ ስሙ በጥብቅ ይነሳ የነበረው አርሳሎች ሼሽኮን ፍላጎት አሳደሩና ትንሽ ዝውውሩ ለዘብ ያለበት አጋጣሚም እንደዚሁ ተፈጠረ ከዚያ ይበልጥ ስሙ ወደ ማንቸስተር ነው ያደላ የነበረው የዮኬሬሽ ዝውውር ሂደት። ነገር ግን አሁን ላይ ሁለቱም ክለቦች በተጨባጭነት እየተንቀሳቀሱ አይገኙም እርሱን ለማስፈረም እርግጥ፣ ከትላንት በስቲያ አንድ ዜና ሲወጣ ነበረ በተለይ የሲኤንኤን ፖርቹጋልን ዋቢ በማድረግ ሪከርድ የተሰኘው የዜና አውታር በሀገረ ፖርቹጋል የሚገኝ አርሳሎች የመጀመሪያ ዝውውር ጥያቄ 55 ሚሊዮን ዩሮ ና ተጨማሪ አድ ኦንስ 10 ሚሊዮን ዩሮ ለቪክቶር ዮኬሬሽ ዝውውር እንዳቀረቡ ሲገለጽ ነበረ። ነገር ግን ከእውነት የራቀን የሚልም ዜና እንደዚሁ በሌላ መንገድ ተመልክቻለሁኝ። እንግዲህ የተሰማው አዲስ ዜና ምንድን ነው? የዮኬሬሽ የመሸጫ ዋጋ ተመን እንደታወቀ ነው የተገለጸው። በዚህ መሰረት ከ60 እስከ ሰባ ሚሊዮን ዩሮ የመሸጫ ዋጋ ተመን ወጥቶለታል ነው የተባለው። እንዲያውም ሀሰን ቻንቲንካያ የተሰኘ ነው ወኪሉ። እናም ለወኪሉ ይህንን ስምምነት ያረፈበት ደብዳቤ እንዳለው ተነግሯል። የተስማሙበት ደብዳቤ በእጁ እንዳለ ስፖርቲንግ ሊዝበን ይህን ያክል ገንዘብ ወጪ ያደረገ ክለብ ካለ ተጫዋቹን መውሰድ ይቻል የሚል ስምምነት ደብዳቤ በእጁ እንዳለ ነው የተገለጸ የሚገኘው። አሁን በአንዳንድ የዜና አውታሮችም ወኪሉ ነገሩ እያወሳሰበ የሚገኘው ወኪሉ ነው የሚል ዜናዎችንም ስመለከት ነበረ። ነገር ግን ቪክቶር ዮኮሬሽ ከ60 እስከ 70 ሚሊዮን ዩሮ ገንዘብ ከቀረበላቸው ስፖርቲንግ ሊዝበን ይሸጣሉ የሚል ዜና ነው አሁን እየተሰማ የሚገኘው። ተጫዋቹንም ያቃቃረው ይህ ጉዳይ ነበረ። ከተስማሙበት የዋጋ ተመን በላይ መጠየቃቸውን ተከትሎ እንግዲህ ቫራንዳስ ተጫዋቹ እንግዲህ ከኢንስታግራም ባየው ላይ የስፖርት እንግሊዝበንን ስም ማጥፋቱ ይታወቃል። እናም አሁን ላይ ግን በዚህ የዋጋ ተመን ከቀረበላቸው ይሸጡታል የሚል ዜና ወጥቷል። ነገር ግን በሌላ መንገድ በተለይ አርሰናል ከቀጣይ ሳምንት ጀምሮ የሸሽ ኮን ዝውውር ለመፈጸም ንግግሮችን ያደርጋል የሚል ዜናም እንደዚሁ በሌላ መንገድ ተመልክቻለሁ። አሁን አርሰናል ስሙ ከሸሽ ኮና ከዮኮሬሽ ጋር ይነሳል። በአንጻሩ ማንቸስተር ዩናይትድ ከቪክቶር ዮኮሬሽና ከቪክቶር ኦሲሜን ጋር ነው እየተነሳ የሚገኘው እስካሁን ግን መሬት የረገጠ አንዳች በይፋ የቀረበ የዝውውር ጥያቄ የለም በሁለቱም ክለቦች በኩል። ነገር ግን የፊት መስመር ተጫዋች ለማስፈረም ፍላጎት አላቸው። ዕለቱን የተሰማው ግን ትልቁ ዜና የዮኬሬሽ የመሸጫ ዋጋ ተመን ከ60 እስከ 70 ሚሊዮን ዩሮ ነው የሚል ዜና እንደዚሁ ተመልክቻለሁኝ። በመጨረሻ አንድ ሀሳብ ላንሳላችሁ፣ ና ቆይታ ይላጠቃል። የባሎንዶርን በተመለከተ ነው። የባሎንዶር እንግዲህ እጩዎች በጎርጎሮሳውያን የዘመን ቀመር ነሐሴ ሰባት እጩዎቹ እንደሚታወቁ እና ይህ ፕሮግራም እንግዲህ መርሃ ግብሩም መስከረም ሀያ ሁለት እንደሚከናወን መረጃ ወጥቷል። በእነዚህ ቀናቶች የባሎንዶር ዶር እጩዎች ና እንደዚሁም ደግሞ የወድሩ አሸናፊም የሚለይበት አጋጣሚ ይኖራል ማለት ነው። የተከበራችሁ ተመልካቾቻችን ቆይታችንን ይመስል ነበር። ተፈራ ታመነ ከመላዊ ስቱዲዮ ባናዎች ጋር ቆይታ አድርግ ያለውኝ ብሩክ ጊዜን ተመኘው።